ብስሚላህ እረሕማን ረሂም ዘወረበ አኅባሽ ስኬት ከመዳፊ ብትገባም ባትገባም ልቤ ለሱና እንጂ ለቁስ አታነባም። ምንም ሰው ቢጠፋ ከአኅባሽ አልግባባም። አራት ነጥብ ስሜኝ እህት ዓለም አድምጠኝ ወንድሜ፣ በጠማሞች በኩል አንድ ነው አቋሚ። ሱና ነው ምርጫዬ እስከ ዓለም ፍጻሜ። ሰማሐኝ አህባሽ ወይ ልንገር በጥሞና አድምጠኝ ሐቁን ላሳውቅህ አንዴ ጆሮ ስጠኝ መውረድህ ለማይቀር በቀባሪ ታዝለ አትዝለል ያላቅምህ ምርጫ መጣ ብለ መስሎ ነው እንጂ እኮ ተነስተህ ብትፈርጥም ተራራ የሚያክል ጥምጣም ብጠመጥም የሐበሻ ሙስሊም ደግሞ አህባሽ አይመርጥም አይመርጥም እመነኝ ከትላንት ተማር አትሁን ከርፋፋ አህባሽ በድጋሜ አይነግስም አትልፋ። ከጀርባ ተገፍተህ ምንም ልብህ ቢያብጥም ጠላት እየረዳህ ጦንቻህ ቢፈረጥም አቋምህ ጭቃ ነው ሳትፈር ሳታመልጥም እመነኝ። ብቻ ግን የጉድ ነው ሙታንን ለማምለክ በዚህ ልክ መትጋት። ለነገሩ ምን ያርግ አይታየው ንጋት። ሽርክ እየፈጸመ ተውሂድ ተጋርዶበት የሱናውን ቦታ ጥመት ሸፍኖበት፣ አያድርስ ነው እኮ የዚህ አይነት ቅጣት ከሰው መሃል ቁሞ ሰው ፈልጎ ማጣት፣ አያድርስ እኮ ነው የዚህ አይነት ቅጣት። ወይ አህባሽ ዓላማና ግብሽ እጅጉን ይከብዳል፣ ለካ የጥመት ሱስ እንዲህ ያሳብዳል። አወይ አለማወቅ ወይ አለመታደል፣ ሙታንን መማጸን ሕያዋንን መግደል። ወይ አህባሽ ከሬታባሽ የተንኰልን ጥጦ አይሁድ እያጠባሽ በእስልምና ሽፋን ከሽኖ ቢያስገባሽ የሀበሻ ሙስሊም ነቅቶብሻል፣ አህባሽ ለንገርሽ ወላሂ የፈለገ ቢሆን ከሐቅ አንሸሽም አንቺ በድጋሚ መጅልሱን አትወርሽም። መከራው አይሎ ችግር ቢፈረጥም ሙስሊሙ አንችን መርጦ ሱናውን አይሸጥም። የተንኮልን መረብ በሀቅ አይለውጥም ሙታንን ለማምለክ አይለማመጥም። በተውሂዱ ጸንቷል ለሽርክ አይቋምጥም። ይሄንን ውቂ በጠላቶች የጠላቶች ሎሌ አንቺ ቅቤ ጠባሽ እውነታው ቢመርም ይሄ ነው ከገባሽ፣ ይልቅ ከመንገዱ ዘወር ርበያህባሽ